ብዙ ምክንያት አለኝ ጌታ። የላመልከው ከየት እንዳነሳይ እራሴ አውቃለሁ። የተረሳ ቢመስል ቢናቅም ለጊዜው ሰውም ሰው ይሆን ከሞት አስመልጦታል። እናንተ ሰፈር ጦንቃይ እና ጦንቃይ ብቻ ይበዛበት መንደር ነበር ምትኖሩ። አምልኮ አምልኮ ብቻ ሰዎች የሚያመልኩበት መንደር፣ እውነት ነው። ከዛ ስፍራ ላይ ባልቶች ኑሮ፣ አንቺ ኑሩ በመተት ይገሉሽ ነበር፣ እውነት ነው። ከባድ ከባድ ከባድ ከባድ ከባድ የሴት ጦንቃይ ያለች እና አካባቢ በፊት በእንቁላል ያለች በመንታ ያለ ተብለ አንድ ትልቅ ሴታዩ ሰዎች ሁሉ እሷ ጋር መንጋጉባ በእንቁላል አለች። በንቁላል ስለ ሰው ታሪክ እንደዚህ አርጋታ ያለች። አዎ ውሃ ሞልታ ባልዲ ውስጥ አስቀምጣ ሰውን ሳይ ልጅ ውሃ ውስጥ ሰፈር ላይ አካባቢ ላይ እጅግ የምትታወቀው እሷ ናት። ሴቷ የመጀመሪ ከሴት ያመጣዋት እንድታርፍ ነው እንዳትሞት እድሜ እንዲጨመርላት አንድ የሰለመባ ሁለተኛው፣ እግዚአብሔር እኔ ያለኝ ዘሮቿን የቀማውን አውሬ ትውልድ ከዘርሽ አስነስቶ እግዚአብሔር ተበቃይን ይቀባሉታል። ማየ ብዙ የኔ የምታያቸው ሰዎች አልቀዋል። ከዘርሽ አንድ ሰው ሲነሳ ይቻላል። አሜን አሜን። ፎቶሽ ቤት እንደተሰቀለ የነገረሽ ነብይ ነበር ከዚህ በፊት ማንንም? አልነገረኝም በጣም አጃይባ ነው። እናንተ ቤት ልጆች አለሽ? የዘጠኝ ልጆች እና ሶስት ናቸው። ከዘጠኝ ሶስት ናቸው። ስንት? ከዘጠኝ ስንት ቀራ? ስንቱ የሉ? ስድስቱ ሞቷል። የሉ አንድ ነው። ዘርሽን የበላብሽን የሚጠባ አንድ ሰው ግን የሚመታ የልጅ ልጅሽ ነውለ እግዚአብሔር ለመሰዋት የሚቀርቡትን ስትወስዳ እየወጣሁ ያ መሰዋት ጠነጋብኝ የሚል መንፈስ ነው። ልጆቿን ለመጨረስ የወጣው ለዚህ ነው ጌታ የልጅ ልጇን ቀባሉ ያለው እያመሳሁ እሷን ተደብቄ እመገብ ነበር። የለመስዋዕት የተቀመጠው አዎ፣ ቅድም ቅቤ አለ፣ ማር አለ፣ የሌለው ነገር የለም። እና እንደዚህ እያደረግኩኝ መጨረሻ ላይ ያዛን ቀን እግዚአብሔር ያጋልጠው እሷ ወደ ለመሰዋ ሰዓት አለበት አለበት ልክ አራት ሰዓት ላይ ልክ ይሄ ሙ ዜ ነው ይሄ እንትኑ ልክ እንደ ዶሮ እንትን በአናቱ ላይ አለ። ግና የምትለው ነገር ጸጉር አለው ጉትያ አለው

መስዋቱ ጊዜ አለፈኝ ብሎ ነው ቆብ ያለው ዘንዶ ቤት ውስጥ ፍለጋ የመጣው። ጊዜው ዘንዶ መጣ። አዎ፣ አረ ትልቅ አውሬ፣ እኔ እኛ ቤት አለ። በዛን ሰዓት የስምንት ዓመት ልጅ ነኝ እኔ። በምን እንደገባም አላቀው በምን እንደዛ እዛ ላይ እንደወጣ አላቀ። አራ ላይ ወጥቶ እንትኑ ሀገሩ ላይ ተጠቅሎ ልክ የተሳቢ ጎማ ይመስል አንገቱን ደብቆ ቁጭ ነው። ሰውዬ የስማቱ የለም ርቃሉ እንዳልገባ ፈራው። በኋላ ህዝቡ ገበያ ወጥተዋል፣ ጥቅ ብለዋል። ልክ አራት ሰዓት ምናምን ላይ ነው። ህዝቡ ገባተኛ እንዳለ ግማሹ ጦር፣ ግማሹ አንካሴ፣ ግማሹ ገጀራ፣ ያላለው ነገር ይዞ ነው። ከዛ ረዚህ ተነላ፣ ጠረጉት፣ ወንበሮች ማጠቃላይ አወጡ። በኋላ ወደላይ መሻክሻክ ጀመሩ። ዘን ዘንብ ነው ወቁት፣ ሞተ። የሞተ ጊዜ አስታውሽልኝ፣ እናንተ ሰፈር ሰው ሞቶ ድንኳን ተተከለም። ትልቅ ሰው ነው የሞተው። ያ ትልቁ ሰውዬ የሞተው እነሱ ቤት ሲሄድ ዘንዶ መስሎ የሄደው ሰው ነው። ሉክ በጣም ሰው ይፈልጋል። ድ ስለገለጠ ዘንዶ ወስኖ የተጠመጠመው ወደ ዘንዶ የተቀየረው ሰው ነው። ዘንዶን ሲጠቀጥቅ ሰውየው የሞተው ቤት ገብቶ ስፋቱ ወንበር ያክላል፣ ረዝመቱ ግን እሳ ይደርሳል። ዘንዶ በሞተበት ጠዋት ነገ ሁለተኛው ቀን ላይ ድንኳን ተተክሯል። ትልቅ ሰው ሞቶ ሉክ ያንን ሰውዬ ዘንዶ ሆኖ የተቀየረው ሰውዬ ስላስገደለችው መስዋዕቱን ስላፈረረባቸው ምን አደረጋቸው? ወይኔ ወሴ ስምም አጻያለ እያሉም እናቴ እየጨዋይስ መጣል እኔ ተቀመጥኩበት አይቀመጡም፣ እኔ የጠጣሁበት አይጠጡም፣ እተኛበት አይተኙም። በቃ ስደት ጀመርኩኝ። ጌታና አላቅም ጌታ ግን ያገኛል። በስምንት ዓመት ሕፃን ልጅ የአንድን ከተማ ዘንዶ እግዚአብሔር ሲመታው እንደዚህ ነው የጌታ አሰራር በኃይል ይ ማንንም እንኳን ያቀር ተንታ በተሰረ ነ ወራ 60 ሰዓት ነው በየ ደረጃ አርዝም እመ ምናገሮ እስከ 80 ሜትር ነው እዚህ ወደ ለምታገደቂው ስለዚህ በደም እንድታገደቂ ይሄ ሱፍ ጌታው አሜን አሜን ታምበርከቲ ከባክ አሜን የኃይለ በለዋሌ እንድ አሜን የኃይለ በለዋሌ እንድ አሜን ነው ከተቢያ ਚੋሎ አዳውቶች እናሳሉ ጣራቶት አሜን ሌሎች እናሳሉ